እኔ ካላንቺ ህይወት የለኝም ማለት እነሱ እንኳን ድራማ መስማ ብዬ ሲጀመር በድራማ ነው ስራቸው። እኔ የሚላችሁ ነገር ማለት ነው የእኛ ነገር ማርያምን ያረገዘችው ውሸት ነው። ሁሉ ነገር ድራማ ነው። የነማርክም የእነሱንም አላይ ሁሉም ሁሉም ሁሉም ይሚን ካየሁኝ ከዚ እየድሮውን እጄ ያንን እየለቀቁትን አይቼ ከጨረስኩ እየድሮውን አያለው ወደ ትኩ እንትን ነው እንጂ ደግሞ እንትናን አይታችሁታል። በጌታ ይሄ ሞዛዛ ይሄ ሀይሚን አፈቅራት አለው የሚለው እዛ በእንትና ስን እራሱ አስገብተው ሲያወሩ

ይሄ ነገር ነው ያልተናገረችው። እንትን ብታይ እንትኔ ላይ ለቀዋለሁ። እዩ የሆነች ልጅ እንደውም አውርደዋለች ማንንም የምትለው መሰለች። ዶንያ ጣፊ ነች ምናምን፣ እሷ እንደውም ከነ ቪዲዮ አምጥተዋለች፣ ብታይ እዩት፣ ያንን ፓርት ፎቶውን የሚያዩበት ፓርት ጋር ቤትሽ ላይ ሊቀስብኛለሽ፣ ልውጣና ልፖስትና ልምጣ፣ በራሴ ላይአይዋለ እሱ አፕሊኬሽን እኮ ለመግባት ውስጥ ለመግባት ብሎ ነው እንጂ እሱን እየከፈተ ያለው እናንተ፣ እሱ እየከፈተ ያለው ነው። እንትን ያረጋችሁ ቀርጻችሁ አመጣችሁት እንጂ በውስጥ ነው ገና አሁን ዋትሳፕ ኢሞ ምናምን ብሎ አፕሊኬሽን አለ አይደል? እሱ ገና በውስጥ ውስጥ ለመግባት ብሎ ነው እንዲይዞ ያለ። እናንተ ግን እሱ ወደ ላይ እያረከየ አለች። ወደ ላይ እያረከየ እኮ አዎ፣ ገና እሱ ገና ሳይገባ ብዙም ድርገው ጠጋ አድርገውታል፣ ግን ገና ነው ስራው። ገና አሁን እየጀመረ ነው እንጂ ገና እየጀመረ ነው። ገና ጀመረ ልጁ ራሱ ተጨናንቀዋል። ትናንትና በኮመንት ይጠይቁታል። ምን ይመሳፊኖ ልጁ ትናንትና እኮ ነው ከአፏ አምርጦት ምን አለ መሰላችሁ፣ የሆነ ሲያጨናንቁት በቃ አልኩ እኮ ስራ ነው ተጨናነቀ፣ ይጠይቁታል ልጁ

ያ ሁሉ ያ ሁሉ በቃ ልነግርሽ የምችለው ያ የተናገረው ምናገባሽ ምናምን እሱ የመለሰው ክብሩኬ መጥፎ አይደለም። እነሱን ለእኞች ናቸው። እሷ ባለፈው እየመለሰችውን እሱ ደግሞ ትናንትና መለሰው። ገባሽ? አመላለሱም ትክክል አይደለም፣ አቋቁሙም ትክክል አይደለም። እየተወራጨ ነበረ፣ ቆሞ በስራት አውርጦ፣ አሁንም ሲሄድ ደግሞ እጁን እንደዚህ ብሏት ሄደ፣ እየተወራጨ እሱን አምጥተው እኮ ነው ደግሞ ሌሎቹ ሲሰድቧት የዋሉት። በቃ እሱ እንትን እኮ ነው የቸው ማለት ነው። ተቆርጦ አምጥታለሁ

ጠብቁ እናንተ ባፋቸው በሚያወጡት ነው። እዚህ ጋር ኦዲንስ እየተከፋፈለ ያለው ለምን ያችን መጥፎ ነገር አምጥተው የእሱ ደጋፊ የኛ ጀግና ይላሉ። መልሶ ደግሞ አሁንም ሃይሚን የሚወድ አሁንም መልሶ እንዴት ብሎ ይነሳሉ። በዛ ነው የሚከፋፈሉት እንጂ ይሄ ኦዲንስ አይደለም ችግር ያለው እዛ ጋር እነሱ በሚሰሩት ቪዲዮ፣ በአፋቸው በሚወጣው ነገር። እዚ ጋር ደግሞ እንደዚህ ይላት ነበር። አሁን በእግሩ ተወጥቃለች። አሁን የሆነ ነገር በቃ ይሄ ጥሩ አይደለም። መስራት ካለፈ አንቺ እኮ እሱን ትላላችሁ። ልጅቷ እኮ ብሎክ ስታረጋቸው በአዳዲስ አካውንት የሚከፈቱ ማን ነው?

ወይኔ ኢንስታግራም እንዴት እንደምታብሪ ወይ እስቲ አምጡ አውርጁ እናምጡ ወይኔ እስቲ አምጡት አምጡ እስቲ አምጡት በጌታ የሁላችሁ የሁላችሁ አንድ ነገር እባካችሁ ልንገራችሁ እኛ እርስ በርስ እኛ እንከባበር እባካችሁ ወላቲጂ እኔ ግን ታዝቤሻለሁ ቤትሽ ትናንት እናስወረርሽኝ አይደለ ቆይ እንገናኝ። ነናጭ እኛ ስንከባበር ነው መጨረሻ ላይ። ትናንትና አውርደሽ ቆይ ላግኝሽ። አሚና አሚና ይችን ከፈጠፈጥቻት ወደታች ከኔ ጎን ያለችውን አውርደሽ ድሮ ሲያቸው ቤት የትኛው እንትን አለ። እኛ ተማምነን ነው እንደ ዝም ብለን ነው እንጂ

ምንነው እንዴት አደርሻላል? ሲኒ ማሬ ምን ነው፣ ልለቅ ብዬ እንትኔ ላይ ማለት ነው ቲክቶኬ ላይ እዚህ ገባው አሚናን ሳይ ጎራ አርኩኝ በቃ በሰላም የሩታ እህቶች ጋር ገባውና አሽቃብጬ ወጣሁኝ። በቃ አሚና ወረወረች። ምን አደረገችሽ በእናትሽ? አንቺ ሴትዮ ትረገሚያለሽ። ታይ ታይ፣ እንኳን ደስ ያላችሁ ደስ ያላችሁ አልኩኝ። እንኳን ለሁለት አደረጋት፣ እንኳን እህቶቿ ደስ አላችሁ ብዬ ወጣሁ። ወይኔ አሁን ማለት ነው እኔ በሎቹ ስራ በመስራታቸው ደስተኛ የሚወጣ ነገር ነው ያስጠላኝ እ ሌላነገው ይከብዳል። ምን እናድርግ እንግዲህ እኛ ስራ ደሞ ስራው ደግሞ ገና ይቀጥላል። ለምን አሁን የድሮ ፍቅረኛ ነው ድሮ ፍቅረኛ ነው ብሎ የለ ፍቅር እንደታደሰ እንዴት እንደሚታደስ ገና ያስተምራሉ። ግን ሆኖ አይደለም እነሱ ግን ከዛች ልጅ ተድሮ ከተባለው ልጅ እንደገና ታድሶ ይመጣል ማለት ነው። አይገባችሁም? ባቅሻት ይለጩ አይሎ አይገባም። ቢነገሩ ቢነገሩ አይገባም። እባክሽ ከመጀመሪያ አሁን ይመጣል እኮስ ታድሶ ይመጣል። ስራው ታድሶ ይመጣል። አራ ሚና አስገቢያቸው። ምን ሆነሽ ነው የምታሽቃብጨው? አስገቢያቸው። ምን እኛም እግዚአብሔር ብሎ ልልን ከፍት ቤታችንን ሩብ ደቂቃ ነው የቀረ ለምን እንደሆነ አንቺ። ለምንድን ነው ያረሻቸው? ለምንድን ነው ያረሻቸው? ቶሊያዩ እኮ ነው ሄዱት። ራሳቸው ነው። እሺ ሳሚልኝ። እራሱ ነው ያወረዳችሁ። ቤቱ ነው እሱ። አይደለችም እሱ አይደለችም። ራሱ ነው ያወረዳችሁ። አንቺ አስገቢያችሁ። እቺ የተረገመች የተረገመች፣ በቪዲዮ ቆይ። አሚና የሌላ ሰው ፊት አይደለም ማለት ተውሰሽ፣ አይደለም አይደል? አሚና ይሄን ይሄን ፊት አልተዋሽውም ማደል? የራስሽ ነው። ጠብቂኝ ጠብቂኝ። አስሊ ነው አስሊ ነው አስሊ ኦሪጂናሉ ነው። ተደብቀሽ አይደለም። ውጡ ባያቸው፣ ሌሎችንም መውጣት አይችሉም እነሱ እንደ